እሱ ደሳቸው ብጠይቃቸው ብጠይቃቸው ደስ ይለኛል ማግኘት ስላልቻልኩ ግን፣ እርስዎ ምን ማለት ነው ብሎ ያስባሉ። እኔ ልሞት ይችላል፣ አገር ግን መቀጠል አለበት። ግርማ ሊሞት ይችላል፣ አገር ግን መቀጠል አለበት። ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ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 በፈለገው አይነት ድምፅ እንዲወከሉ እንፈልጋለን። ያለዛ ቅድም ያልከው የህገ መንግስት ማሻሻያ፣ የፌዴራል አወቃቀር ማሻሻያ፣ የገበያ ስርዓት፣ የመሬት ሁኔታ እንደዚህ አይነት ትልልቅ የምናነሳቸው አጀንዳዎች ያለ ውክልና ዋጋ የላቸው። ስለዚህ ሁሉም እንዲወክል፣ ሁሉም ማህበረሰብ፣ ሁሉም አስተሳሰብ እንዲወክል በጣም እኞታለን በእኛ በኩል። በዛ ሂደት ብልጽግና አሸነፈ፣ ኢዜማ አሸነፈ ሳይሆን ኢትዮጵያ አሸነፈች ነው የእኛ እምነት። እንደዛ ከሆነ ስለዚህ የኛ የኛ ግምገማ እንደዛ የተሰባጠረ በጣም ምናልባት 51 በመቶ አስቸጋሪ ሊሆንበት የሚችልበት ድምጽ ይገኛል። ምናልባት ወደ ጥምር መንግስት ምናምን ሊሄድ የሚችልበት እድል አለ ነው የኛ ግምገማ። የኛው ቢሆን ምን ይሆናል? መቶ ፐርሰንት ሲመጣ የሆነው ነው ሲመጣ የሆነውን አይተዋላል። ኢህአዴግ 96 በመቶ አሸነፈ 97 99 እያለ ከዛ መቶ በመቶ አሸነፈ መቶ በመቶ ያሸነፈ ቀን ነው የተሸነፈ የማሸነፍኩ ያለ ቀን። ስለዚህ እንደዚህ አይነት ቅድም ያነሳቸው የተራራቁ ጥያቄዎች ባሉበት፣ አስተዋይ ልቦና እና ስርዓት ያለው ንግግር የሚጠይቁ በጣም ብዙ አጀንዳዎች ባሉበት ሀገር መቶውን ጠቅልይ ያለሁ የሚል ካላበደ በስተቀር የሚኖር አይመስለኝም። ለተመልካቾቻችን ግልጽ እንዲሆንላቸው ምሳሌ ፓርቲዎች ህገ መንግስቱ መቀየር አለበት። ምሳሌ አብን ህገ መንግስቱ ህገ መንግስታዊ በሆነ መልኩ መቀየር አይችልም የሚል ሀሳብ አንስቶ ነበር አንዴ። ሌሎች የኢዴፓም ሌሎችም ማለት ነው ራሱ ህገ መንግስቱ እንዳይቀየር የሚያደርጉ አንቀጾች ውስጥ ላይ አሉ ብሎ የሚያምኑ አሉ። ኢዜማ ግን ህገ መንግስቱን መቀየር የሚቻለው በምን መንገድ ነው? በህገ መንግስታዊ መንገድ ነው ብሎ የሚያስብ ከሆነ እንዴት ነው የሚለውን እንዲነግሩኝ ነው። እኔ ኮንትሮቨርሲው እኮ እዚያ ነው የሚጀምረው ያ በህገ መንግሥታዊ መንገድ መቀየር አይችልም የሚልህ ሰው ህገ መንግስቱ ላይ ቆሞ ነው እንደዛ የሚለ። ቅድም እኮ ነገርኩ። ፓርቲ ሲመሰረት በምን መሰረተው? በኬንያ ህገ መንግስት ነው። በዚህ ህገ መንግሥት እኮ ነው የመሰረተው። እንያቸው ሺ አማራጮች። ለምሳሌ በቅድም እንዳልከው በሪፈረንደም ሊሆን ይችላል፣ በማሻሻል ሊሆን ይችላል። መቀየርና ማሻሻል የተለያዩ ናቸው። ቀዶ መጣል እስከሚለው ድረስ ጠረጴዛ ላይ ለማምጣት መጀመሪያ በውክልና እንመጣ። አንተ ማነህ ነው ጥያቄው። መጀመሪያ ያንን ሊያመጣህ የሚችለው ደግሞ የምርጫ ሂደቱ ነው። የምርጫ ሂደቱ ደግሞ ወደ ኋላ ገመዱን ይዘህ ብትከተለው መቆም ያለው ህገ መንግስቱ ላይ ነው። ስለዚህ ቢያንስ እንደ ፓርቲ የቆምክበትን ነገር ማክበር አለብህ ነው። ደቡብ አፍሪካ እነ ማንዴላ ምን እንዳሉ ታውቃለ? ማንኛውም ህግ ከህግ ባዶነት ወይም ከህግ አልባነት ይሻላል። ምን ነው? የአፓርታይን ህግ ተጠቅመው ነው አፓርታይ የሰረዙት። ስለዚህ የሚቻልባቸውን መንገዶች የሚያመጣ ሰው ያምጣ። አሁን እኮ በቃ ብንስማማ እኮ ራሱ የምንስማማው ፕሮሲጀሩ እንዴት ይሁን፣ ምን አይነት ባለሙያዎች ይግቡበት ነው እንጂ ፖለቲከኛ ካቦካው ይበላሻል። አሁን አሁን እንደ ራሱ ምንስማማው የእኛ ኢንተረስት የእኛ እንደዚህ ነው፣ እንደ ዜማ የአብን ኢንተረስት እንደዚህ ነው፣ እንደ አብን የብልጽግና እንደዚህ ነው ምናምን ይባልና ኢንተረስቶች ይቀመጣሉ። ከዛ በኋላ ባለሙያዎች ይመጣሉ። የሚሄድበት ፕሮሲጀር ላይ እንስማማለን እንጂ እያንዳንዷ አንቀጽ ላይ ዝም ብሎ የፖለቲከኛ ብቻ ጩኸት ከሆነ ህዝቡንም አይወክልም። ስለዚህ ከምሁራንም ከሌሎች ማህበረሰብ ክፍሎችም የሚወቀ ስለዚህ ገለልተኛ የሆነ ሀይል አጥንቶ ያቀርባል ማለት ነው። ታዲስ በደንብ ግን ለዛ ተስማማለህ። ያንን ያንን ወደ ምክር ቤት ነው የሚቀርበው፣ ወደ ህዝብ ነው የሚቀርበው፣ ወደ ፓርቲዎች የጋራ ምክር ቤት ነው የሚቀርበው። አሁን ምንድን ነው ህገ መንግስቱ በራሱ መጀመሪያ የፓርቲዎች የጋራ ምክር ቤት ማቶ ፓርላማ ገባ እኮ ሜዳ ለሜዳ። የፓርቲዎች የጋራ ምክር ቤት የሚሰበሰበው እኮ ፓርላማ ቦታ ስለሌለው ፓርላማ ገባ እንበል። ከዛ ፓርላማ ውስጥ ይገባል። በሉ በህገ መንግስታችን አንቀጽ እንዲህ እንዲመሰረት እነዚህ ባለሙያዎች አጥንተው ያመጡት ማሻሻያ ይቀርብ ነው የሚለው፣ ምክር ቤቱ ወይስ ምንድን ነው ሊል የሚችለው ነው። ለምን ምክር ቤቱ ራሱ ወይም የፌዴሬሽን ምክር ቤቱ ሌሎችም የተሰጣቸው ስልጣን እንደሚያውቁት ነው፣ የህገ መንግስቱ አንዱ ችግር የተሰጣቸው ስልጣን ህግን የመተርጎም ለፌዴሬሽን ምክር ቤት መሰጠቱ እንደዚህ እንደዚህ ነገሮች ናቸው ያሉት። ለጠቅላይ ፍርድ ቤቱ ለጠቅላይ አቃቢ ህግ መሰጠት ያለበት ሚና፣ እንደገና የሚመጣውም ፓርላማ ከተመቸው ኢህአዴግ ተመችቶ ታዲያ ሊያቆየም ከተመቸው አንድ አምስት ዓመት ቢገፋውና ይህ ህገ መንግስት እንደገና ከነ ችግሩ ቢቀጥል የትኛውን መዋቅር ነው የሚፈታው? የትኛውን ህገ መንግስታዊ ችግር ነው የሚፈታው? እናንተ የቆማችሁለትን የማንነት ፖለቲካ ልታራምዱበት የምችሉት መሰረት ከየት ታመጣላችሁ? ነው የኔ ጥያቄ። መጀመሪያ እንደ ያለ ፓርላማ ነው እንደምትመኛ ከገባ አሁን ሁሉ አሁን እኮ ኢንተረስቶች ናቸው የሚገቡ አሁን ተኝቶ ነው የሚውለው፣ አደል የባለፈው ፓርላማ። አሁን አይኑን እርግብ ባያደርግ መተኛት አይደለም። ነገርኩ እኮ እነዚያ ኢንተረስቶች ናቸው ፓርላማ ውስጥ የሚገቡት። አሁን ለምሳሌ ነው፣ ቅድም የጠቀስኩልህ እኮ መጀመሪያ አማራጮች ይቀርባሉ። እንትኑ ሲራዘም እኮ በኮሮና ምክንያት ሲራዘም እኮ ያለ ነገር ስለሆነ አይደለም፣ አስገዳጅ ሁኔታ ስላለ ነው። አሁንም አማራጮች ይቅረቡና ቤቱ የሚያምንበት ሂደት ሌላ እኮ ሊሆን ይችላል። ለምሳሌ እንደገና እንደ አዲስ ላርቅቅ ሊል ይችላል። የፖለቲካ ቅንነት ካለ ባይዘ ቁርጠኝነቱ ይሄ ከሬጁ ካለ ከእንደዚህ አይነት ሁኔታ ውስጥ መውጣት አለብን ብሎ በዚያ ደረጃ የተወከለ ምክር ቤት ካመነ በጣም ብዙ መንገዶች አሉ ጭንቅላታችን በጣም ሰፊ ነው ብዙ ነገር ማሰብ ይችላል ዝም ብሎ እንደ ጉንዳን መንገድ በቃ ቀጭን ነች ይቺ ብቻ ነች ከዚህ ውጭ ገደል ነው አይደለም በጣም ብዙ መንገዶች አሉ እነዛ ግን መንገዶች ሊቀርቡ የሚችሉት በትክክል በወኪል ነው መወሰን በሚችል አሁን ስልጣን የስልጣን ጥያቄ አይደለም ምናምን ይላል አንዳንድ ሰው ስልጣን እኮ ነውር አይደለም ስልጣን ህዝብን ወክለህ ለዛ ለወከለ ህዝብ ከቆምክና ለሱ ከወሰንክለት ሁሉም መምጣት ስለማይችል ማለት ነው ከአንድ ወረዳ ላይ 200 ሺህ ሰው መጥቶ በጠረጴዛ ዙሪያ መነጋገር ስለማይችል አንድ ሰው ይወክለውና ይቀመጣል። ያንን ወክሎ ለመናገርና ለመፍታት ስልጣን በተሰጠ መሰረት ለመፍታት ከሆነ ስልጣን የተቀደሰ ነው፣ መስራት ልትሰራበት ከሆነ። ስለዚህ እነዚያ ስልጣን የተሰጣቸው ሰዎች ቆራጥነቱ ካላቸው በእነሱ ሰርተው ህዝባቸውን ማሳመን ከቻሉ መጀመሪያም አምኗቸው ነው የሚልካቸው ሰርተው ማሳመን ከቻሉ መቀየር ይቻላል፣ ማሻሻል ይቻላል። በጣም ብዙ ደግሞ ተመረንበታል። በተለይ ከህወሀት ውድቀት በኋላ በጣም ብዙ ነው የተማርንበት የሚል እምነት ነው ያለኝ። እውነታቸውን ከሆነ ብዙ ተመረናንም ብለውኛል አንዳንድ ሰዎች እዛ ያገኟቸው። መልካም አቶ የሺዋስ፣ ሌላው በእናንተ ፓርቲ ውስጥ እርሶ የሚመለከት አይደለም። እርሶ የነበሩበት ፓርቲ አውቃለሁ። ከዚህ በፊትም ኢንተርቪው አድርጌዎት በተለያዩ ጉዳዮችም ህዝቡ የሚያውቀው ጉዳይ ነው። ነገር ግን እርሶ የፓርቲው ሊቀመንበር ስለሆኑ ፓርቲ ውስጥ ያሉ አንዳንድ ሰዎች አሳስበን የሚነሳባቸውን ጉዳይ ይመለከቷታል ብዬ ስለማስብ ነው ጥያቄ የሚጠይቀውት ከዚህ በፊት የስርዓት በህጋዊና በምርጫ ወይም በሌሎች ጉዳዮች የሚለወጥ አይደለም ብለው በመሳሪያ እና በነፍጥ ነው የሚወርዱ ብለው ነፍጥ ቀስቅሰው ኤርትራ በረሃ ውስጥ የነበሩ ነበሩ። ፕሮፌሰር ብርሃኑ ነጋን በተመለከተ ማለት ነው። እና ሌሎች አጋሮቻቸው እዛም ውስጥ ያሉ ትግሉ ውስጥ አይሞጫም ነው ተብሎ ይነገር ስለነበረ በሰዓቱ ውስጥም ካሉት ውስጥ ይህን የሚደግፉ ነበሩና፣ አሁን እነዚህ ኃይሎች መለሳለስ አሳይተዋል። ኢህአዲግ በህግና በስርዓት ብልጽግና ውስጥም መጥቶ ይህ ነው የሚባል ለውጥ ሳያመጣ በህግና በስርዓት እንደዚህ አይነት ነገሮች ተለውጠዋል የማይባሉ ጉዳዮች ሲመጡ ሰዎቹ ግን ተለውጠው በጣም የተለሳለሰ አቋም ይዘዋል ይላሉ ሲያነሱ፣ እንዲያውም። ስለዚህ በእነዚህ ሰዎች ልዩነት ውስጥ ኢህአዲግ ውስጥ የትግራይ ተወላጆች በበላይነት መኖርና አለመኖር ነበር ጥያቄያቸው እንጂ የህግና የስርዓት ለውጥ አይደለም ብለው ያነሳሉ። ይሄ ኢዜማ ላይ ብዙ ጊዜ ተላኮ የሚመጣም ነገር ነው። የእርሶ መልስ እዚህ ላይ ወይም ማስተያየት ጭምር ምንድን ነው? ቅድም ካልኩ ጋር የሚያያዝ ነው በአብዛኛው የለውጥ ወይም የዲሞክራሲ መስፈን የአሰራር የባህል የተቋም ጉዳይ ነው እንጂ ትናንትና እንደዚህ ነበር፣ ዛሬ እንደዚህ ቀይሬዋለሁ ብለህ በአንድ ጊዜ ከግራ ወደ ቀኝ የምታደርገው አይደለም፣ በአንድ ጊዜ። ስለዚህ ለዚህ ሂደት ፈቃደኛ እስከሆነ ድረስ ለዚህ ሂደት ማለት አሰራሩን ለመቀየር ባህሉን ለመቀየር ስርዓቱን ለመቀየር ለዛ ደግሞ ለሚቀየርበትም ለምርጫውም ለውይይቱም ለንግግሩም ክፍት እስከሆነ ድረስ ሌላ ጦር መምዘዝ አስፈላጊ አይመስለኝም። ለምንድን ነው እንደዛ እምልህ፣ የትኛውም ጦርነትም ቢሆን ጦርነትም ቢሆን መቋጫው ድርድር፣ ውይይትና ወደ ስርዓት የመሄድ ሂደት ነው እንጂ እዛው ጦርነቱ ላይ ሁሉ ነገር አያልቅም። ስለዚህ የእኔ እምነት ለመነጋገር ክፍት ከሆኑ ሰዎች ምርጫውን ዲሞክራሲያዊ እና ሁሉም ሀሳብ የሚሳተፍበት ለማድረግ ከተዘጋጁ ከዛ በኋላ ተቋማትን ለመገንባት ከተዘጋጁ ከዛ በኋላ አብረህ የምትሰራው ነው እንጂ እንዲህ አደለህም እና ጠፋለሁ የምትልበት አይደለም። ከዚያ በፊት በነበረው ግን እንደምታስታውሰው ሚዲያ አይችልም እንደ ፓርቲ መንቀሳቀስ አትችልም። ምርጫ ሲደርስ ነው የምትታሰረው። እኛን ታስታውሳለሁ። ሁለት ሺህ ስድስት ሁለት ሺህ ሰባት ምርጫ ሊደረግ ሁለት ሺህ ስድስት ሃምሌ አንድ ላይ ነው ተሰብስበን ና ብርሃ ደስታ እኛ ሀብታሙ ዳንኤል ማአት አስር ሰው ተሰብስቦ በአንድ መዝገብ የተሸከፈውና እንደዚህ ሲሆን ሌላ አማራጭ ልትፈልግ ትችላለ። አሁን እነዚህ ነገሮች የሉም። አቶ የሺዋስ፣ ምናልባት እናንተም ጋ እኮ ይደረሳል። ቀጠለ የምናነሳ ይሆናል። ሞት ደርሰዋል፣ መታሰር መጥተዋል ሌሎችም ነገሮች ቀጥሎ ሊመጡ ይችላሉ። የመንግስትን አካሄዳ እና የፓርቲን አካሄድ ስለ ነው በትክክል ስላነሳኸው ነው። የግንቦት ሰባት እንዴት ገባ? ኦነግ እንዴት ገባ? እሱ መግባቱ ምናምን ችግር የለውም። ከገባ በኋላ ግን ምንም መዋቅራዊና ሕጋዊ ለውጦች ሳይከናወኑ ከነፍጥ በጣም ወደ ለሰለሰ የፖለቲካ እንዲያውም የተቀራረበና የተመሳሰለ አይነት ባህሪ ማሳየት እንዴት ተቻለ ነው ወዲያው ከነፍጥ ወደ እስኪርቢቶ ስትዞር እኮ ወዲያው የለሰለሰ ማለት ምንም፣ አዲስ አበባ ውስጥ ሆነ መቼም ነፍጥ ልታነሳ አትችልም፣ አይደለም ልክ ነፍጥህን ጣልክ ማለት። ለግንቦት ሰባትም ይሆን ለኦነግም ይሆን ለአርዱፍም ይሆን ለኦብነግም ይሆን ለማናቸውም መሳሪያቸውን ሲያስቀምጡ ለመነጋገር እንደ ፓርቲ ለመስራት፣ ተቋማትን አብረን ለመገንባት ለምሳሌ እንደ ምርጫ ቦርድ እንደ ሰብአዊ መብት ተቋማት እንደ ፍርድ ቤቶች የመሳሰሉትን ሀሳብ እያዋጣንም ቢሆን ለመገንባት ዝግጁ ከሆነ ነው የተገባበትን ነው የምልህ። አሁን ያለንበትን ውጤት ለብቻ መነጋገር እንችላለን። ስለዚህ ለዛ ዝግጁ ከሆነ፣ ስለዚህ ይህንን አገራችንን አብረን መስራት አለብን ከሚል መሰረት ይመስለኛል መግባታቸውን የተቃወመ የለም። አሁን ባለንበት ሁኔታ ግን ነፍጥ የሚያስነሳ ችግር ነው ያለው። እዚህ ሀገር ነፍጥ ተነስቷል እኮ ማለት ምንም ልንደብቀው አንችልም። ዜጎች እንዳሻቸው ነው የሚሞቱት። እንዲያውም ዜጎች ካለመሞት ይልቅ መሞትን የሚመርጡበት ሀገር የሚመስል በቃ የዕለት የዕለት ስራችን ሞት እስኪመስል ድረስ መፈናቀል እስኪመስል ድረስ ነው የሚታየው ማለት ነው። የትግራይ እንኳ ትተን በህዋት ምክንያት ነው ብለን ብንል ሌሎቹ በህዋት የተሳበባቸው የመተከል የዜን ብናነሳ ዜማ ውስጥ ያሉት ፕሮፌሰር በላሉ ነጋግን እና ከእሱ ጋር ያሉ ሰዎች ግን ይሄ ጉዳይ አይታያቸውም። ተለሳልሰዋን ይላሉ። እንዲያውም ቀጥዬ ማነሳለሁ ጥያቄ ምናልባት ከዚህ ጋር የሚሄድ ይሆናል እና ከእኔ በላይ ኢትዮጵያዊ ናቸው ጠቅላይ ሚኒስትር ዶክተር አብይ ብድን ብለው ነበር ፕሮፌሰር ብርሃኑ ነጋ። እና አንድ ሰው ከአንድ ሰው በላይ ኢትዮጵያዊ የሚችልበት ምክንያት በመሰረቱ አለው? እንዲሁ ምን ማለታቸውስ ነው? እንደ ፓርቲ ሕልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሠሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8 ቅድመ ክፍያ እየኖሩበት የሚከፍሉት የባንክ አማራጭ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 እሱ ደሳቸው ብጠይቃቸው ብጠይቃቸው ደስ ይለኛል። ማግኘት ስላልቻልኩ ግን እርስዎ ምን ማለት ነው ብለ ያስባሉ? ጥሩ የኢዜማ አካሄድ ባይዘ እንደ ፓርቲ ለምሳሌ አንድ ችግር ሲፈጠር፣ ምናልባት እንግዲህ ረጅም ጊዜም ስለቆየን ሊሆን ይችላል፣ በጣም ሰፋ አድርገን ነው የምናየው። ለምሳሌ ሁለት 448 ምርጫ ወረዳዎች ላይ እንሳተፋለን አራቱ ላይ በጣም መስቀልቀላችን ወጣን በለ ደሞ ወጥቶም ያውቃል እንደዛ እና ለአራቱ ብለን 400 ወመተዋል ልብ ወይ ነው ወዲያውም ይመጣል ጥያቄኛ በሌላ አነጋገር ዲሞክራሲ መመስረት የሚባል ኢትዮጵያ ውስጥ ኢትዮጵያን ዲሞክራቲክ ማድረግ የሚባል ምናልባት ካደዋ ድል ያልተናነሰ ትልቅ ስራ የሚጠይቅ ፕሮጀክት ይዘናል የዚህ ጀኔሬሽን ፕሮጀክት የሆነ የዚህ ጀኔሬሽን የዚህ ትውልድ ፕሮጀክት የሆነ ስራ ይዘናል እንዲህ አይነቱን ስራ አራት ወረዳዎች ላይ ችግር ስለተፈጠረብን ወይም ሁለት ክልል ላይ ችግር ስለተፈጠረ ብናቁመው ወይ ስለዚህ ዜማ የሚያደርገው በእርግጠኝነት አንተም የምታየው ነው በአንዳንድ ስራዎቻችን በዚህኛው አይናችን ብናለቅስም በዚህኛው ደግሞ ከምንሄድበት መንገድ አይናችንን መንቀል የለብንም ለምንድን ነው ዛሬ የምንሰራውን ስራ ነው ነገ የምንደርስበት። ዛሬ ካልሰራ ነው በይዞ ይህ ሁሉ። እሺ፣ ምን ይሁን የምትለው ሌላውን ሰው ለምሳሌ እንደዚህ ሆነ እንደዚህ ሆነ፣ ሰው ምን ይሁን? በቃ እንደዚህ መሆን የለበትም እዛው ላይ ነው የሚቆመው። እንደዚህ አይደለም ይባለው እንደዚህ መሆን የለበትም እውነት ነው። መሆን ያለበትም ደግሞ በዛኛው እጅህ መስራት አለብህ። ስለዚህ እንደ ኢዜማ እንደዛ እየሰራን ነው ያለን የሚል እምነት ነው ያለኝ። እኛ ውስጥ ባይዞ በጣም ሰፊ ውይይት፣ ክርክር ይደረጋል በእያንዳንዱ እሹ ላይ። ለዚህም ነው ሰፊ መሰረት እንድንዝ የቻልነው ይመስለኛል። በሁሉም ከመቀሌ እስከ ሞያሌ ከጅጅጋ እስከወለጋ ያለ መዋቅር ልንዘረጋ የቻልነው ዝም ብለን መጥፎ መጥፎውን ብቻ ሳይሆን ኢትዮጵያ ውስጥ ባይዘ እናንተን የምንሰማ ቢሆን ሚዲያዎችን፣ ማለት እናንተን የምንሰማ ቢሆን ፓርቲያን አንመሰረትም ነበር። እናንተን ግማሹን አንሰማችሁም ይ ግማሹን አንሰማችሁም ስል ደግ ደጉንም እናያለን። ኢትዮጵያ ተስፋ ያላት ሀገር ናት። የወጣት ሀገር ናት። ለማፈር ጥሩ አየር ያለት ሀገር ናት። የአስተዳደር ችግር ነው ያለባት፣ የፖሊሲ ችግር ነው ያለባት። እሱን ብናቃን ነው በጣም ተጽዕኖ ፈጣሪ ሀገር ማድረግ እንችላለን የሚል ተስፋም አለን። ስለዚህ ብለን ሚዲያ አደጋን ቀድሞ አላርም ማድረግ ምናምን የሚል አሳይመስላለሁ እንጂ በአብዛኛው ባይዞ የታዘብኳችሁ ልንገር፣ የትኞቹ ፓርቲዎች ከምርጫ ሊወጡ ይችላሉ ብላችሁ ሰራችሁ። በጣም ነው ያዘንኩት። እኔ ለምን መሰለህ ይሄ ኢንዲኬቲቭ ነው ማምል እንዲገባ ገባኝ። ግን እንደዚ አይደለም። ኢትዮጵያ መቀጠል አለበት፣ አገር ሊኖረን ያስፈልጋል። እኔ እናንተ እንደዚህ ብንጣላም ብንዋድድም፣ ሜዳው ሳይኖር ጨዋታው አይኖርም። ስለዚህ ሚዲያውን የሚያጠፋ ነገር መስራት አለብን ብዬ እኔ ከአንተ አላውቅም። የሚዲያው ስነ ምግባሩ ሙያውም ያለህ አንተነህ ግን እንደዚህ ኢንዲኬቲቭ የሆነ ነገር እኔ ደግሞ የምፈልገው የውሸት ደግሞ አይደለም። ኦነግ እንዲገባ እፈልጋለሁ ኦፌኮ ምኞቴን የንምል እንደ አንድ ዜጋ። ምክንያቱም ቅድም ብያለሁ እነዚያ ሁሉ ሀሳቦች መወከል አለባቸው፣ እዛ ምክር ቤት ውስጥ መቅረብ አለባቸው እነዚህ ሀሳቦች። ተከራክረው ካሸነፉኝ መቀበል አለብኝ ያንን ሀሳብ ተከራክሬ ካሸነፍኳቸው ደግሞ መቀበል አለባቸው። ወይም መካከለኛ መንገድ ላይ ከተገኘ የኢትዮጵያ ማሸነፍ ማለት እሱ ነው። ስለዚህ ከሂደት በመውጣት ማሸነፍ አይቻልም። እሱ የፓርቲዎች ጉዳይ ሚዲያ የራሱ አቋም የለም። እንደሚያውቁት በኤዲቶሪያል ፖሊሲ ተዳደራል። አሁን ኢትዮጵያ ውስጥ ያለው ልንገራ፣ አደለ ሚዲያ አቋም ነው ያለው። ግን ያ የእኛ ስራ ካልክ፣ እንደውም ኢንዲኬት ከዚህ ንግግር ማስመር ፈልጋል። ኢትዮጵያ ውስጥ ያለው አሁን የፓርቲዎች ሀሳቦች፣ የፓርቲዎች ምናምን የኢንተረስት ግሩፖች አቋም አይደለም። ሚዲያው አቋም ይይዝ ና የእሱን አቋም የሚመስል ሰው ፈልጎ ያስቀምጣል። እንግዲህ እናንተ ጥሩ የሚሆነው ከዛም ከዛም ስታመጣው ያቸዋል፣ ጥሩ ነው። በዚሁ ቀጥሎ ግን እናንተን ማለት አይደለም ባይዘ አቋም ያላቸው በአንዳንድ ጉዳዮች ላይ ሊኖራቸው ይችላል። እናንተም የራሳቸው ጉዳይ ነው፣ እንሞግታቸዋለን፣ ግድ የለም። ስለዚህ አቋሞች አሉ። ግን አቋም ሲያዝ ቅድም ያልኩ ነው ሀገራዊ ጉዳይና ፓርቲያዊ ሚዲያዊ ጉዳዮችን መለየት እኔ የፓርቲ መሪ ስለሆኑ መንግስት እንዲያስብበት ቢያሳስቡ መልካም ነው። ባይዘ ወይ ሚዲያዎች መረጃ አያገኙም ከመንግስት አያገኙም መንግስት መረጃ አይሰጥም። በጣም ብዙ ችግር ነው ያለው። በድጋፍም በሌሎችም ደረጃ ፓርቲዎች የሚጫወቱባቸው ኳስ ሜዲያዎች ከመሆን ቢታደጋቸው መንግስት ጥሩ ነው። ይሄ ደግሞ በስልጠናም በሌላም ነው ብዬ ነው የማስበው። የት መረጃ እንደምናገኝም አናውቅም። ባይዘ ወይ በግልጽ ለመናገር እንዲያውቁት የት መረጃ ማግኘት እንዳለ ማን ማናገር እንዳለ ማናገር ምሳሌ በኢትዮጵያ ጉዳይ ላይ የትኛው የመንግስት ኮሚኒኬሽን መስሪያ ቤት ነው የምናናገረው? የለም። የውጭ ጉዳይ ሚኒስቴርም የኮሚኒኬሽን ጉዳይ ሚኒስቴርም ነው እየሰሩ ያሉት፣ አምባሳደር ዲና ሙፍቲ ናቸው። በሳምንት ጠብቀን ከሳቸው ነው መረጃ የምናገኘው። በእኛ ግንዛቤ ይህም ችግር አለ። ወደ ፓርቲው ጥያቄ እንምጣና በብልጽግና ፓርቲ አመሰራረት ላይ ብዙዎች ቅሬታ ያነሳሉ። በተለይ መስፈርቱ ህጉን አሟልቶ አይደለም የተቋቋመው ብሎው የሚያነሱ ሰዎች አሉ። ኢዜማ ብልጽግና ፓርቲ የተመሰረተበት ሂደት እንዴት ነው የሚያየው? መስፈርቱን አሟልቶ ነው የተቋቋመው ብሎ ያስባል? ይህ ለኢዜማ የሚቀርብ ጥያቄ ብዙዎቹ ስለሚያነሱት ነው። ዞሮ ዞሮ የህግ መስፈንን የስርዓት መስፈን ነው አይደል? አንድ ፓርቲ የሚከታተለው የግድ መንግስት መሆን ብቻ ሳይሆን ግን በእናንተ እይታ ያለመመለስ መብታለን ይችላል ግን ቢመልስ ላይ ደስ ይለኛልምርጫ ወር ነጠይቀልም ሌላ፣ በእናንተ የመስረቻ ወቅት ላይ ከዶክተር መራብ መጋጋ የድርጅቱ መሪ ሆነው ለመወዳደር የቀረቡ ሰው ነበሩ ይባላል። ማለት በመባል ደረጃ ነው መረጃው እና እንዲህ ሰው ዜግነታቸው ስዊድናዊ ነው የሚል መረጃ አግኝቼ ነበረ። እውነት ነው ወይስ አሰት ነው ማንም ከሳቸው ጋር አልተወዳደረም? ወይስ ማንም ከሳቸው ጋር ተወዳድረው የነበሩ በመሪነት ደረጃ ተወዳድሯል፣ ግን ኢትዮጵያውያን ናቸው ሁሉም። ስንት ሰዎች ተወዳደሩ? ምሳሌ ሶስት ሰዎች ተወዳደሩ፣ እሳቸው ሁሉም ግን፣ ምን መሰለህ፣ ይሄ ድርጅታዊ ስራ ነው የተወዳደሩበት። ያገኙት ነጥብ ምናምን ሁሉ በቃለ ጉባኤ ተመዝግበ የሚገኘ መልካም ወደ ወቅታዊ እንቅስቃሴዎች እንምጣና በቢሸፍቱ የአካባቢው የፓርቲያችሁ ተወካይ ተገድሎባችኋል። በተለይ እርስዎም የነበሩበት አቶ አንዷለም አራጌም የነበሩበት መድረክ ትንሽ ከበድ ያለ ለመንግስትም መልእክት ያስተላልፋችሁ ነው። ብዙዎችን የሚያሳዝነ ነው። የፓርቲ አባላችሁ ብቻ ሳይሆን አመራራችሁ ስለተገደለባችሁ በምን ደረጃ ለሂደቱ ያለው አንደኛ ወደ ግድያ የወሰደው ምክንያት ምንድን ነው ብላችሁ ነው የምታምኑት? መልካም እንግዲህ ግርማ ሞገስ ይባላል። በጣም ጥሩ ኢትዮጵያዊ፣ ለአካባቢውም ራሱ ለብሾፍቱ ለድብረ ዘይትም በጣም ጥሩ ራዕይ ያለው ቤተሰቡንም የሚወድ ትምህርት ቤት አካባቢ ነው፣ ብዙ ስራው መምህር፣ ርዕሰ መምህር ምናምን ሆኖ የቆየ ወጣት ነው። እና የኢዜማ ሊቀመንበር ሆኖ በጣም ዛቻዎች ይደርሱበት ነበር። በስልክም አንዳንድ ጊዜ በአካልም እንደዚህ ይደርሱበት ነበርና እሱን ሪፖርት ያደርግ ነበር እና ነገሩን ለማሳጠር ሮብ ቀጠሮ ነበረ ከሽፍቱ ከተማ አስተዳደር ጋር ለመነጋገር ቀጠሮ ነበረው። ፕሮፌሰር ብርሃኑ እና ሰዎች ሌሎችም አባላት ለማነጋገር እንደዛ እያለ ነው እሑድ ማታ የተገደለው ለሮብ ቀጠሮ እያለ እንደዚህ አይነት ነገር ይደርስበታል፣ ምናምን ብለን ቀጠሮ እስኪነማን ናቸው? ምንድነው ችግሩ? በእርግጥ በቢሮ ለማግኘትም የከፈልንበት ቢሮ ችግር ተፈጥሮበት፣ አዳራሽ ለማግኘትም የመንግስት አዳራሽ አላገኝ ብለን ይህም ጭምር አለ። ስለዚህ እነዚህን ሁሉ ለመነጋገር ለሮብ ቀጠሮ ነበር። ይሄ ባለበት እሁድ ማታ ተገደለ። ቀብረ ሄድን ማክሰኞ ነገሩን ማጥናት ጀመር ምንድን ነው ከየት ነው ያው ቀደም እንዳልኩ ነው እንደ ኢዜማ እኔ ሊሞት ይችላል አገር ግን መቀጠል አለበት ግርማ ሊሞት ይችላል አገር ግን መቀጠል አለበት የሚል እምነት አለ እንደ ፓርቲ በአጠቃላይ በአንድ ፓርቲ በሁለት ፓርቲ በአንድ ግለሰብ በሁለት ግለሰብ ምክንያት አይደለም አገር ህዝብ ከዛ በላይ ነው ፕሮፌሰር መስፍን ህዝብ እንዲፋይን ሲያደርጉ ገና በማህፀን ካሉ ህፃናት ወይም ሊወለዱ ከታሰቡ ህፃናት ጀምሮ ለሀገራቸው ክፉም ደጉም አልፈው እስካለፉ አረጋውያን ድረስ ያለ ነው። በጣም ትልቅ ነው፣ የህዝብ እንትንና ይህንን የሚያክል ህዝብ፣ በእርግጥ የሰው ነፍስ ክቡር ነው፣ ግን ደግሞ ህዝብ ከግለሰብ እና ከፓርቲም በላይ ነው በሚል ዝማል እንዲያውም በጣም በድጋሚ ላመሰገን ፈልጋለሁ። እነ ባልደራስ እነ አብን ኦፌኮ ሌሎችም ፓርቲዎች መግለጫ ወጡ፣ አዝንናል ብለው ቢያንስ ሀዘናቸውን ገለጹ። እኛም ሀዘናችንን ገለጽን፣ ግን ከዝርዝሩ ተቆጠም ማወቅ ስላለብን። ግን አንድ የፖሊስ ኮሚሽነር ወጥተው ከግለሰብ ጋር ጸባለው ይችን ለማለት ነው የወጡት ሚዲያ ላይ የሀዘናቸውንም አልገለጸም። በመንግስትም በፓርቲም ደረጃ የሚገርምህ በቃሉ ከጽህፈት ቤት ጋር ሲነጋገሩ እኒህ የፖሊስ ኮሚሽን እና ይሄ ልጅ ተገናኝተዋል፣ አንድ ላይ ነው የነበሩት። ማለት ቢሮ ክፈት አትክፈት በሚል ማለት ነው። እንደማያውቁት አድርገው ነው ግን ያወሩት። አንደኛ እንደው ዝንብም የሞተባቸው አልመሰሉ። ዜጋቸው ነው ወንድማቸው ነው፣ ለእነሱ ይቀርባል ከኔ ማለት የከተማቸው ሰው ነው እንደሞተባቸውም እንትን አላሉም። ሁለተኛ ዳይቨርት ለማድረግ ተነሱ። የግለሰብ ጸብ እንዳለው እየነገርናቸው እየተዛተበት ነው በዜማ ላይ በመሳተፉ ምክንያት እያልናቸው እየነገርናቸው እሱ ዳይቨርት ለማድረግ ሚዲያዎቹም ሮጠው ሄዱ ከኛ ባላንስ አላደረጉ። ስለዚህ ይህንን አንድ ቀን ማሳደር አልነበረብን። ለዛ ነው ወጥተን እኔም አበበም፣ አንዷለም ሌሎችም ሰዎች ወተን ይሄን ነውር ነው ነገ ጠዋት እርስዎም ይሞታሉ። ከዛ ሰው ደግሞ ይሞቱና፣ የአባ ቶርቤ ነው አባ ምናምን ይባላሉ። ስርዓት ሲኖር እሱንም ነው የሚጠብቀዎት፣ ስርዓት ሲፈርስ እሱንም ነው የሚያጠፋዎት የሚል በአብዛኛው ለባለስልጣኑና ለእርሳቸው መልስ የሚሆን፣ ለመንግስት ደግሞ ዜጋ ሞቷልና እንደውም አንዱ አለም ያለው የዚህ ልጅ ደም ይጠራል ብለን መግለጫ ያወጣ ነውና አሁንም መኪናው የገዳዩ መኪና ተይዘዋል። እዛ የነበሩ ሰዎች በተለያየ ምንድን ነው ግንኙነት አላቸው የተባሉ ሰዎች ተጠረጠሩ ሰዎች አሉ እስቲል ፍርድ ቤት